ሰላም እንዴት ናችሁልኝ? የቻናል የቤተሰቦች ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችንም በኮሜንት በጠየቃችሁ መሰረት የቡድን ስራ አምስት ነጥብ አንድ ና አምስት ነጥብ ሁለት ስራ ልን ብላችሁ የነበር ና። ስለዚህ ዛሬ የቡድን ስራ አምስት ነጥብ አንድ ና አምስት ነጥብ ሁለት እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ ና ሼር በማድረግ እንጀምር። ወደ ቪዲዮ ንግባ። የቡድን ስራ አምስት ነጥብ አንድ አንደኛ ጥያቄ ከታች ያለው ምስል አምስት ነጥብ አምስት በመጠቀም ጉርብት አንግሎች ለይታችሁ ጻፉ ይላል። ከታች ያለው ምስል አምስት ነጥብ አምስት በመጠቀም ጉርብት አንግሎች ለይታችሁ ጻፉ ይላል። አንግሎቹ አንግል አልፋ፣ አንግል ፋይ፣ አንግል ቴታና አንግል ቤታ በመባል ይታወቃሉ ይላል። ስለዚህ ምስል አምስት ነጥብ አምስት በመጠቀም ጉርብት አንግሎች ለይተን እንጽፋለን ማለት ነው። ስለዚህ ከዚህ ቀደም እንደነገርኳችሁ ጉርብት አንግሎች የሚባሉት ሁለት አንግሎች አንድ የጋራ ነጥብ ሲኖራቸውና አንድ የጋራ ጎን ሲኖራቸው ጎርቤት አንግሎች ይባላሉ። አንድ የጋራ ጎንና አንድ የጋራ ነጥብ ካላቸው ሁለት አንግሎች ማለት ነው፣ ጎርቤት አንግሎች ይባላሉ። ወይም ደግሞ ጎረቤት አንግሎች እንደማለት ነው። ስለዚህ ሁለት አንግሎች አንድ የጋራ ነጥብ እና አንድ የጋራ ጎን ካላቸው ጎርቤት አንግሎች ተብለው ይጠራሉ ማለት ነው። ስለዚህ እኛ ምስል አምስት ነጥብ አምስት በመጠቀም የምን መሰረተው አንግል አንግል አልፋ፣ አንግል ፋይ፣ አንግል ቴታና አንግል ቤታ በመጠቀም ወይም ደግሞ አራቱ አንግሎች ብቻ በመጠቀም ጉርብት አንግሎች እንመሰረታለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ሶስት መስመሮች ማለትም አረንጓዴ መስመር፣ ቢጫው መስመር ና ቀዩ መስመር በነጥብ ዘ ላይ ይቋረጣሉ። አረንጓዴ መስመር፣ ቢጫው መስመር ና እንደዚሁም ደግሞ ቀዩ መስመር በነጥብ ዘ ላይ ይቋረጣሉ። ስለዚህ እዚህ ጋር አንድ ሁለት ሶስት አራት አምስት ስድስት አንግሎች ይፈጠራሉ። እኛ ግን ጉርብት አንግል ለመመስረት የምንጠቀመው አራቱ አንግሎች ማለትም አንግል አልፋ፣ አንግል ፋይ፣ አንግል ቴታ ና አንግል ቤታ በመጠቀም ጉርብት አንግሎች እንመሰረታለን ማለት ነው። ስለዚህ ወደ መጀመሪያው ጉርብት አንግል ስንሄድ አንግል ቤታ ከአንግል ቴታ ጋር ጉርብት አንግሎች ናቸው። አንግል ቤታ ከአንግል ቴታ ጋር ጉርብት አንግሎች ናቸው፣ ወይም ደግሞ አንግል ሀ ዘ ተ ከአንግል ተ ዘ ሰ ጋር እንደማለት ነው። ወይም ደግሞ ሁለቱ አንግሎች አንግል አልፋ ና አንግል ቤታ ጉርብት አንግል ናቸው። ምክንያቱም ሁለቱ አንግሎች በነጥብ ዘ ይገናኛሉ። እንደዚሁም ደግሞ የመሀለኛው መስመር ወይም ደግሞ አረንጓዴው መስመር ለሁለቱ አንግሎች ማለትም ለአንግል ቤታና ለአንግል ቴታ እንደ ጋራ ሆኖ ስለሚያገለግል እነዚህ ሁለቱ አንግሎች ማለትም አንግል ቤታና አንግል ቴታ ጉርብት አንግል ናቸው ማለት ነው። ወይም ደግሞ አንግል ሀ ዘ ተ ወይም አንግል ቤታ እንደዚሁም ደግሞ አንግል ተ ዘ ሰ ወይም ደግሞ አንግል ቴታ ሁለቱ አንግሎች ጉርብት አንግል ናቸው ማለት ነው። ሁለተኛው ጉርብት አንግሎች አንግል ቴታ ከአንግል አልፋ ጋር ጉርብት አንግል ነው። አንግል ቴታ ከአንግል አልፋ ጋር ጉርብት አንግል ነው፣ ምክንያቱም ሁለቱ አንግሎች አሁንም በነጥብ ዘ ላይ ይቋረጣሉ፣ ይገናኛሉ ማለት ነው። ወይም ደግሞ የሁለቱ አንግሎች መነሻ ነጥብ ወይም መገናኛ ነጥብ ነው። ስለዚህ ሁለቱ አንግሎች አንድ የጋራ ነጥብ አላቸው፣ ይሄው ነጥብ ዘ ይባላል ማለት ነው። እንደዚሁም ደግሞ ሁለቱ አንግሎች አንድ የጋራ ጎን አላቸው መሀል ለሚገኘው ቢጫው መስመር እንደ ጋራ ጎን ሆኖ ያገለግላል። ስለዚህ ሁለቱ አንግሎች አንግል ቴታ ና አንግል አልፋ ጎርብት አንግል ናቸው። ወይም ደግሞ አንግል ተዘሰ አንግል ተዘሰ ከአንግል ሰዘለጋ ከአንግል ሰዘለጋ ጎርብት አንግል ናቸው ማለት ነው። ስለዚህ ሁለቱ ማለትም አንግል ቤታ ከአንግል ቴታ ጋር ጎርብት አንግል ናቸው። እንደዚሁም ደግሞ አንግል ቴታ ከአንግል አልፋ ጋር ጎረቤት አንግል ናቸው። ስለዚህ ሁለት ጎረቤት አንግሎች አገኘን። ነገር ግን አንግል አልፋ ከአንግል ፋይ ጋር ጎረቤት አንግል መሆን ይችላል። ነገር ግን መሀል ላይ ሌላ ያልተገለጸ አንግል ስላለ ጎረቤት አንግል መሆን አይችልም። ምክንያቱም መሀል ላይ ሁለት የጋራ ጎን ምንም አይነት የጋራ ጎን የላቸውም። ስለዚህ ሁለቱ አንግሎች ጎረቤት አንግል መሆን አይችሉም ማለት ነው። ሌላው አንግል ቤታ ከአንግል ፋይ ጋር አሁንም ጉርብት አንግል መሆን ይችል ነበረ። ነገር ግን መሃል ላይ ያልተገለጸ አንግል ስላለ የሁለቱም የሆነ የጋራ ጎን የላቸውም። ስለዚህ ሁለት ጉርብት አንግሎች ብቻ አገኘን ማለት ነው። ይህም አንግል ቤታ ከአንግል ቴታ ጋር፣ እንደዚሁም ደግሞ አንግል ቴታ ከአንግል አልፋ ጋር ጉርብት አንግል ናቸው ማለት ነው። ነገር ግን አንግል አልፋ ከአንግል ፋይ ጋር ጉርብት አንግል አይደለም ምክንያቱም አንድ የጋራ ጎን የላቸውም። እንደዚሁም ደግሞ አንግል አልፋ ማነው፣ አንግል ቤታ ከአንግል ፋይ ጋር ጉርብት አንግል አይደለም። ምክንያቱም ሁለቱም የጋራ የሆነ ጎን የላቸውም። በአጠቃላይ ሁለት ጉርብት አንግሎች አገኘን ማለት ነው። አንግል ቤታ ከአንግል ቴታ ጋር እንደዚሁም ደግሞ አንግል ቴታ ከአንግል አልፋ ጋር ማለት ነው። በአጠቃላይ ጉርብት አንግሎች የሚባሉት ሁለት አንግሎች አንድ የጋራ ነጥብና አንድ የጋራ ጎን ሲኖራቸው፣ አንድ የጋራ ነጥብ ወይም ደግሞ አንድ የጋራ መነሻ ነጥብ ሲኖራቸውና አንድ የጋራ ጎን ሲኖራቸው ሁለቱ አንግሎች ጉርብት አንግል እንላቸዋለን ማለት ነው። ሌላው የቡድን ስራ አምስት ነጥብ ሁለት ላይ የሚከተለው ምስል ተረታችሁ ጀርባ ጀርባ አንግሎች ለይታችሁ ጻፉ ይላል። ስለዚህ ከዚህ ቀደም እንደነገርኳችሁ ጀርባ ጀርባ አንግል የምንላቸው ጉርብት አንግል ያልሆኑ አንግሎች ጀርባ ጀርባ አንግሎች ይባላሉ። ሁለት መስመሮች ወይም ደግሞ ሁለት አንግሎች ጉርብት አንግል ካልሆኑ ጀርባ ጀርባ አንግል ናቸው ብለናል ከዚህ ቀደም ማለት ነው። ስለዚህ እዚህ ጋር ስምንት አንግሎች አሉ አንግል አንድ አንግል ሁለት አንግል ሶስት አንግል አራት አንግል አምስት አንግል ስድስት አንግል ሰባትና አንግል ስምንት የተባሉ ስምንት አንግሎች አሉ ስለዚህ ከእነዚህ ውስጥ ጀርባ ጀርባ የሆኑ አንግሎች ለይተን እንጽፋለን ማለት ነው ስለዚህ የመጀመሪያው ጀርባ ጀርባ አንግል አንግል አንድ ከአንግል አራት ጋር አንግል አንድ ከአንግል አራት ጋር ጀርባ ጀርባ አንግል ነው ሁለተኛው አንግል ሁለት ከአንግል ሶስት ጋር አንግል ሁለት ከአንግል ሶስት ጋር ጀርባ ጀርባ አንግል ነው ሌላው አንግል አምስት ከአንግል ስምንት ጋር አንግል አምስት ከአንግል ስምንት ጋር ጀርባ ጀርባ አንግል ነው። የመጨረሻው አንግል ስድስት ከአንግል ሰባት ጋር ጀርባ ጀርባ አንግል ነው። አንግል ስድስት ከአንግል ሰባት ጋር ጀርባ ጀርባ አንግል ነው። ስለዚህ በአጠቃላይ ጀርባ ጀርባ አንግሎች አንግል አንድ ከአንግል አራት ጋር፣ አንግል ሁለት ከአንግል ሶስት ጋር፣ አንግል አምስት ከአንግል ስምንት ጋር፣ አንግል ስድስት ደግሞ ከአንግል ሰባት ጋር ጀርባ ጀርባ አንግል ናቸው ማለት ነው። እነዚህ ጀርባ ጀርባ አንግሎች ልክክ ወይም ተጋጣሚ አሊያም ደግሞ እኩል ልኬት አላቸው ማለት ነው። በአጠቃላይ የዛሬ ቪዲዮችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ መለሳለውኝ። በድጋሚ ያልገባችው ነገር ካለ ኮሜንት ጻፉልኝ። ተጨማሪ ቪዲዮ ሰራላችኋሉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰምት